ከሱ መለገስ የቸርነት ቁንጮ እንደሆነ አውቀናል። አዎ እንግዲህ በዚህ በዛሬው ደግሞ ውይይታችን፣ ይሄ ማለት ቁጭ ብዬ እቤቴ ርዝቅ እንዲመጣልኝ ሰዎች እንዲሰጡኝ ጠብቃሉ ማለት አይደለም። ጠብቃሉ ማለት አደለም። ይሄ ማለት ቁጭ ብዬ ርዝቅ እፈልጋለሁ እጠብቃለሁ ማለት አይደለም። አላህ ስብሓነሁ ወተዓላ ወማሚን ዳበትን ኢላ ዐለ አላህ ሪዝቁሃ ብሏል። ማንኛውም ፍጡር አላህ ዘንድ ርዝቁ ተጽፎለታል። ምንም አትጎልበትም። ምንም ነገር ማንም ደግሞ ሊወስድበት አይችልም። በዚህ ምድር ላይ ያሉ ሰዎች ሁሉ ተሰብስበው ለእሱ ያልተከተበን ርዝቅ እንስጥ ቢሉት መስጠት አይችሉም። ለሱ የተከተበን ርዝቅ ደግሞ ለሱ አላህ የጻፈለትን ርዝቅ እንከልክለው ቢሉ በዚህ በምድር ላይ የሚገኙ ሰዎች ሁሉ ተሰብስበው ሊከለክሉት ቢሞክሩም ሊከለክሉት አይችሉም። ተጽፏል፣ አብቅቶለታል፣ ታገኘዋለህ፣ ይመጣልህ በኢዝኒላሂ ተዓላ። ነገር ግን ከአንተ የሚፈለግ ነገር አለ፣ ከአንቺ የሚፈለግ ነገር አለ። አዎ መጣር አለብን፣ መፈለግ አለብን፣ መስራት አለብን። ለዚህ ሲባል ከተቻለ በተቻለ መጠን ያው እንግዲህ ያንን መስራት ያን ቦታ ላይ ለመድረስ ወይ በትምህርት ሊሆን ይችላል፣ ወይ በልምድ ሊሆን ይችላል። ለምሳሌ ከትምህርት ጋር የሚያያዝ ነገር ከሆነ ትምህርቴን ተምሬ አጥንቼ ጎበዝ ሆኜ ሰርተፊኬት ይዤ ከዚያ ልምዱን አካብቼ እያልኩ እያልኩ እያልኩ ትልቅ ደረጃ ላይ ደርሳለሁ፣ ርዝቄን አገኛለሁ። ወይ ደግሞ በልምድ ከሆነ ይሄንን ችሎታ ካላቸው እኔ በምፈልገው ርስቅ ወይ ደግሞ ዝንባሌ ባለኝ ነገር ላይ ያን ነገር ከነሱ ጋር ሰርቼ ሀታ ከተራ ሰራተኛ ጀምሬ እስከ ትልቅ ነጋዴ መድረስ እንደምችል ሁላችሁ የምታውቁት ነገር። ለዚህ ሲባል መንቀሳቀስ አለብኝ ማለት ነው። አላህ ስብሓነሁ ወተዓላ ወፍን ጎጆዋ ውስጥ እያለች ርዝቅ ልሷ መስጠት ይችላል። ነገር ግን ምን ቀደረላት? አላህ ስብሓነ ወተዓላ እንቅስቃሴ እንቀደረላት። ትበራለች። ጠዋት ትወጣለች። ተግዱ ኪማሰን ወተሩሑ ቢጣን እምብሎን የለ ነቢ ሰለላሁ ዐለይሂ ወሰለም። ጠዋት ሆዷ ባዶ ሆኖ ነው ከቤቷ የምትወጣው። ከጎጇዋ ብርር ብላ ትሄዳለች። ወደዚህ እየበረረች ወደዚያ እየበረረች ወደዚህ በረረች እዚያ እየሄደች ርዝቋን ፈልጋ ትውላለች። ማታ ስትገባስ፣ ወደ ጎጆዋ ስትመለስ፣ ምን እንዴት ሆና ነው የምትመለሰው? ሆዷም ሙልት አርጋ ነው የምትመለሰው። ርዝቋ ነው ተጽፎላታል፣ አግኝተዋለች፣ አልጎደለባትም። እኛም ታዲያ ወንድሞቼ እንደዚያው እንደ ወፊቷ መብረር አለብን፣ መንቀሳቀስ አለብን፣ መስራት አለብን፣ መማር አለብን፣ መተግበር አለብን። አሁን ሰዎች ላይ ተደግፈህ ሰዎች ላይ ጫና ወይ ደግሞ ሸክም መሆን የለብህም። ኢስላም በዚህ ላይ አያዝህም፣ በል ይነቅፍሃል። አለትን የተከፈፉን ናስ ሰዎች የሚለምኑ ወይ ደግሞ ሰዎች ላይ የሚደግፉ ሰዎች ሸክም የሆኑ መሆን የለብንም። መሆን ያለብን ምን አይነት ሰዎች? የስራ ሰዎች ነው መሆን ያለብን፣ ብርቶች ነው መሆን ያለብን፣ ታታሪዎች ነው መሆን ያለብን። አላህ ስብሓነው ተዓላ ከእኛም የሚፈልገው ይሄን አይነቱን ስለዚህ መጣር

ያን እንቅስቃሴ፣ ያን ዕውቀት፣ ያን ሁለ ነገራችንን ስለሚያቅ ነው። ስለዚህ እኛም ጥረቱን ማስገኘት አለብን፣ መሞከር አለብን፣ መጣር አለብን፣ መልፋት አለብን። ለዚህም ነው ሚን ይላሉ ዓረቦች፣ የሚደክም ያገኛል፣ የሚዘራም ያጭዳል ይላሉ። መን ጀደ ወጀደ ወመን ዘረዐ ሐሰደ ይላሉ። መን ጀደ ወጀደ ነአም መድከም አለብህ መጣር አለብህ መልፋት አለብህ መንቀሳቀስ አለብን። መድከም ያስፈልጋል። ኦኬ። ሀታ ተመልክቱ። አሁን ለምሳሌ ትላልቅ ሰዎችን አሁን እኔ እዚህ ሀገር ካሉ ትላልቅ ከሚባሉ ባለ ሀብቶች መካከል የአላህ ሰው ናቸው። ሱብሓነላህ። ባለሀብት የአላህ ሰው፣ ደጋጎች፣ ቸሮች ናቸው እናም አንድ እነሱን እሳቸውን የሚያቅሰው በቀጥታ የነገረኝ ነገር ማለት ነው፣ ከ13 እድሜው 13 አመቱ ጀምሮ ርዝቅ መፈለግ ጀመረ። ምንም ነገር የለውም፣ 13 አመቱ። ኦኬ አላህ ስብሓነሁ ወተዓላ ቀድም እንዳለው ከእኛ መድከም መንጀደ ወጀደ የሚደክም ያገኛል የሚባለው ማለት ነው ወመን የዘራ ያጭዳል እናም ይጠራል ከልጅነት ጀምሮ ቤተሰብ በሙሉ ስም መጥቀስ አልፈልግም ምናልባት አብዛኞቻችሁ ታውቋቸዋላችሁ አራት ወንድሞች ትልቅ በዚህ ሀገር ውስጥ ትልቅ ከሚባሉ ቤተሰቦች የመጀመሪያዎቹ ናቸው እናም እንደዛ ሲጥሩ ሲጥሩ ሲጥሩ ሰሩ ሰሩ ሰሩ አገኙ አላህ ሰጣቸው እነሱም ይሰጣሉ እንደዛው አላህ ሱብሐነሁ ወተዓላ መስጂዶችን መገንባት ቂራአትን መደገፍ፣ ዳእዋን መደገፍ፣ ኸይረ ስራ የተባለው ሁሉ እጅ አላቸው። ብኢዝኒላሂ ተዓላ አላህ ይባርክላቸው። ስለዚህ እንደተባለው የዘራ ያጭዳል ስለተባለ ነው። የዘራ ማለት ምን ማለት ነው? ዝም ብሎ በአንዴ ይዘራል እንዴ? አሁን ምሳሌ እዚህ ቤት ውስጥ ልዝራበር ይዘራልኛል አይዘራልኝም? እንዴት ማድረግ አለብኝ? የምዘራበት ቦታ ተስማሚ ቦታ መሆን አለበት። ያ የምዘራበት ነገር ለምሳሌ የተምር ዛፍ እንበል። አሁን ለምሳሌ በጣም ቀዝቃዛ አመቱ ሙሉ ቀዝቃዛ በሆነ ቦታ ላይ ልዝራ ብል ይጠቅማለሁ የለውም አይጠቅምም። ስለዚህ ያ ነገር የሚዘራበት ነገር ተስማሚውን ቦታ ማግኘት አለበት። አየሩን ክላይሜቱን ማለት ነው። በጣም ጥሩ። ከዚያ በኋላ አገኘው የምዘራበትን ቦታ ከዛ መቆፈር አለብኝ፣ ማረስ አለብኝ። ከዚያስ ጊዜው ያ ነገር የምዘራው ነገር ጊዜው ለሱ የሚስማማ መሆኑን ማወቅ አለብኝ። ከዚያስ ያ የተዘራ ነገር ውሃ ያስፈልገዋል። በዝናብ የሚጠጣ ይሁን ወይ ደግሞ በመስኖ ይሁን ወይ በእጅ የሚጠጣ ቢሆን ይሄንን ነገር ማወቅ እና ማረጋገጥ አለብኝ። ከዚያ በኋላ ያ የሚዘራው ነገር ያ ወቅቱ ለሱ የሚስማማ ወቅት መሆን አለበት። ከዚያስ ከተዘራ ዘራው ከዘራውን በኋላ መኮትኮት ያስፈልጋል፣ ማረም ያስፈልጋል፣ ብዙ ነገር ያስፈልጋል። ከዚያ በኋላ ይታጨዳል። ከታጨደ በኋላም እንግዲህ የሚያስፈልገውን ሁሉ ፕሮሰስ ጨርሶ ከዚያ በኋላ ነው እህል የሚሆነው። ማለት እነዚህን ነገሮች ሁሉ በእነዚህ ፕሮሰስ ውስጥ ለማለፍ እውቀቱ ያስፈልገኛል። ወይ በትምህርት የሚገኝ እውቀት ነው ወይ ደግሞ በልምድ የሚገኝ ነው ወይ ደግሞ ከእውቀት ባለቤቶች ወይ ደግሞ ልምድ ካላቸው ሰዎች የምማረው ነገር ነው። አዎ በዚህ አይነት ሁኔታ ነው መንቀሳቀስ ያለብኝ እንጂ ቁጭ ብዬ በሰዎች ላይ ሸክም መሆን አይደለም። ተግባብተናል ይመስለኛል። ተግባብተናል ይመስለኛል። ስለዚህ ወንድሞቼ ኢስላም እንደዚህ ነው የሚያስተምረን። ኢስላም የህይወት ዘርፍ ነው። በማንኛውም በየትኛውም የህይወት ዘርፍ ውስጥ እስልምና አለ፣ ኢስላም አለ። ኦኬ። ስለዚህ በዚህ አይነት ፕሮሰስ የዘራ ያጭዳል የሚባለው እነዚህን ሁሉና ያልተናገርኳቸውን ሁሉ የሚያጠቃልል ስለሆነ ምን አለው? ማለት ነው ድካም አለው ማለት ነው። ደክመህ እንደ በተለምዶ የሚባል ነገር አባባል አለ አይደለ? የላቤን ነው ያገኘሁት። አዎ የላብህን ነው፣ ግን በአላህ ተውፊቅ ነው። ይሄንም መርሳት የለብኝም፣ እንደ ቃሩን እንዳትሆን እኔ በእውቀቴ ያመጣሁት ነው ያሉ አይደለም። በእውቀት አላህ ነው የከተበልህ። ነገር ግን አንተ መንቀሳቀስ ያለብህን እንቅስቃሴ አድርገሃል፣ መድከም ያለብህን ድካም አድርገሃል። እሱ ነው ከአንተ የሚጠበቀው፣ ከአንቺ የሚጠበቀው ይሄ ነው። ስለዚህ ምንድን ነው የሚባለው መሰላችሁ? አንዳንዴ አንድ ነገር ላይ ለመድረክ ዝቅ ማለትም ያስፈልጋል ወረድ ብለህ መፈለግ አንዳንዱ ኩራት ይሰማዋል። እኔ እንዴት እንደዚህ አይነት ስራ ሰራለሁ? ይሄ ለእኔ የሚገባ ስራ አይደለም። ስራ ሁሉ ሐራም ካልሆነ፣ ወይ ደግሞ ሐራም እስካልሆነ ድረስ ክብር ነው። ክብር የሚያጎናጽፈህ ስራ ነው። ስለዚህ ካልደከምክ፣ ካልለፋህ ክብር አታገኝምና ስራ ጣር ድከም ተርዋርዋጥ። ከሐራም ግን ራቅ። ከሐራም ራቅ። የምታደርገው ነገር ሁሉ በሐላል ላይ የተመሰረተ መሆን አለበት። አላህ ስብሐነሁ ወተዓላ እንደዚ አድርገን። ይህንን ስል መረሳት የሌለበት ነገር አለ። አሁን ለምሳሌ እንመልከት፣ እንደው በአጭሩ። ቅድም እንዴት እንደምንዘራ፣ እንዴት ምን ማድረግ እንዳለብን፣ ከመዘራታችን በፊት ምን ተናግረናል? በአጭሩ በአጭሩ አሁን ለምሳሌ የብርቱካን ጁስ አለ ወይ አናናስ፣ ወይ ደግሞ አቮካዶ፣ ወይ ደግሞ እንበል ማንጎ የመሳሰሉት። ዛፉ ለምሳሌ የማንጎ ዛፍ በቀጥታ ጁሱን ነው የሚቀዳው ከማንጎ ዛፍ ላይ አይደለም፣ ማንጎን ነው የምቆርጠው። ያ ማንጎ ግን ማንጎ ለመሆን ብዙ ፕሮሰሶች አልፈዋል። ብዙ ሰዎች መስዋዕትነት ከፍለዋል በዚያ ነገር ላይ ብዙ ሰዎች በሱ ላይ ለፍተዋል። ማንጎው እኔ ጋር ለመድረስ ከነሱ አንዱ መሆን አለብኝ ማለት ነው። ማንጎን ማንጎ እንዲሆን እኔ ጋር ወይ ደሞ ገበያ ላይ እንዲቀርብ ካደረጉ ሀታ ሹፍ ተመልከተ፣ መጨረሻው ማነው? ከመኪናው ላይ ለምሳሌ አይሱዚ ቢሆን ከአይሱዚ ላይ ያወረደው ሰራተኛ ነው መጨረሻው ሰው። ከዛ አንተ ለመሸጥ ሻጭ ከሆንክ አንተ ሻጭነህ ማለት ነው። መጨረሻ ላይ ሀታ ሱቅ ውስጥ የሚመዝንልህ መስዋዕትነት ከፍሏል። እሱም ለመስራት ለመጣር ትልቅ መስዋዕትነትን የከፈለ ነው። ስለዚህ ከነሱ አንዱ መሆን አለብኝ ከሚሰራ ሰው ማለት ነው። ባጭ ከዛፍ ላይ ጁሰን ቀዳም፣ ከዛፍ ላይ ጁሰን ቀዳምና፣ ከማንጎ ዛፍ ላይ የማንጎ ጁሰን ቀዳም፣ ከአቮካዶ ዛፍ ላይ አቮካዶ ጁሰን ቀዳም። ስለዚህ ከዚያ በፊት ያለውን ነገር ሁሉ ማከናወንና ጁሱ ጋር መድረስ አለብን። አላህ ስብሓነው ተዓላ መንገዱን ያሳየን ኸይሩን፣ ሐላሉን ከስብ የምናደርግ ርዝቃችንን በሐላል የምንፈልግ ሐላል ሰርተን በሐላል የምንደሰትና አላህ ስብሓነው ተዓላ ከሚወፍቃቸው፣ አላህ ከሚከትብላቸው፣ አላህ ከሚያገራላቸው ያደርገን ያ ረበል ዓለም። ስለዚህ ወንድሞቼ እና እህቶቼ እንዳንረሳ

ማታ ስትመለስ ጠግባ ሆዷ ሙልት ታርጋ ለልጆቿም በሆዷ ይዛ መታታበላቸዋለች። እኛም እንደዛ መሆን አለብን። የስራ ሰዎች መሆን አለብን። መበርታት አለብን። አላህ ሱብሓነሁ ወተዓላ ያግዘን። አላህ ሐላሉን ይረዝቀን፣ የተባረከውን ይረዝቀን። የረዘቀንን ደግሞ ኸይር የምንሰራበት በኸይር ላይ የምናውለው ያደርገን። ያ ረበል ዓለሚን ያ ሐዩ